አራቱ ልጆች ሪል ሆኑ። እንዲህ እያሉ ነበረ ብሩኬና ሀይሚ ትናንትና በእንደዛ መልኩ ፏፌሽ ሲል ውለው ዛሬ ቴረር በቴረር አድርገዋቸዋል። ቤተሰቦቻቸውን እንግዲህ ከቡታጅር አዲስ አበባ አልገቡም እያላቸው የተጨናነቃቸው ቤተሰቦቻችን ማራኪ፣ ደግሞ እዚህ ጋር ሚስቱ የአንድ ጆጓ ደፍታበታለች። ምንሽ ነው እንዴ ፕራንካቹ ቅጣጣሳ? ለማንኛውም ሰላም ጤና ይስጥልን ወንድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን ቻናል ሀያ ሺ አስገቡ፣ ሀያ ሺ አስገቡኝ ቤተሰቦች፣ ሰምታችኋል። ለማንኛውም ዛሬ የተከሰትኩበት ከመሸ መጣሁኝ ሀይሚና ብሩጌንስ ጥብቅ ዘበኛ ሆኜ እስካሁን ሳይመጡ ቀሩ ማለት ነው። ሰው እነሱ ስለቀሩን የመቅረት የለብኝም እንግዲህ። ዛሬ ሀይሚና ብሩኬ ብሮኬ በርገር ቤት ሲበሉ አይተናቸዋል። እንግዲህ ሀይሚ የመወፈሬ ሚስጥሬ በርገር መብላት ማይኖዝ መብላት ጭንቀት መርሳት ነው ብላናለች ማለት ነው። ብዙዎቻችሁ ምንድነው የወፈረችበት ሚስጥሩ እያላችሁ እየጠየቃቸዋት ስለሆነ ያው እንግዲህ ወንድሞቿን በደንብ ስለሚንከባከቧት ነው የወፈረችው። ምንም አዲስ ነገር የለው ግን ግን እኔ ነገራችሁ መጣሁት። ዛሬ እንዴት ዛሬ ሊቀሩ ቻሉ ብላችኋል ብዙዎቻችሁ። ያልሆነ እንደውም ሀይሚና ቡርኬ እንደዚህ ሆነው ቀሩ እንደዚህ ምናምን እያላችሁ እያጨበጨባችሁ ነው። መጥፎ መጥፎ ነገር አትመኙ። ለማንኛውም ነገ ሲነጋ ቆርጦ እናቃለን። ምናልባት ወይ ደክሟቸው ነው ወይ አይዲያተው ነው ያልመጡት። ሁለት ነገሮችን ማሰብ አለባችሁ። ግን አይዲያተው አይመስለኝም። ወይ ደግሞ እንደተለመደው የሆነች እቅድ ቀመማ እቅድ አቅዶ ሊሆን ይችላል። እኔ እኮ እነሱን አላምናቸው። ሲቀጥል ደግሞ አዲስ አበባ ያው የተጀመረ የተጀመረ የፍርድ ቤት ክስ አለ ታውቃላችሁ፣ አዲስ አበባ ላይ ማለት ነው። ሰው እሱ ነገር ወይ አጋጥሟቸው ከሆነስ እሱም በዛው ጠፍቷል። ፋሲል ተብዬው በዛው ጠፍቷል፣ ምን ለማለት እንደፈለገ ከዛ በኋላ ቪዲዮ መጥቶ አልሰራም፣ ቲክቶክ ላይም አላየሁትም በፍጹም ማለት ነው። እንግዲህ ብሩኬና ሃይሚ ቦታ ጅራ ከሄዱ አንድ ወር ሞልቷቸዋል። በአንድ ወር ቆይታቸው ውስጥ በጣም ደስ የሚል ቆይታ ነበር፣ በሃይሚን በኩል፣ በብሩኬን በኩል በቲክቶክ ላይቭ ላይም በጣም ደስ የሚል ጊዜ ነበር ያሳለፉ። እንዲሁም ከቤተሰቦቻቸው ጋርም ጥሩ ነገር እንዳሳለፉ ጋሽ ዬሞቶ ሲናገር ነበር። ሙሽዬም ትላንትና ስትናገር ነበር፣ ሰምታችኋል ማለት ነው። ውድ ቤተሰቦች እና ልላችሁ የምፈልገው ነገር ማንም ሰው የፈለገውን ነገር ቢያወራ እናንተ አትቀበሉ፣ አምናችሁ አትቀበሉ። የመጣውን ነገር አምነ መቀበል ሲጀመር እነሱ ከአሁን በኋላ ምንም ነገር አይፈጠርም። በጣም አታስቡ፣ በጣም አትፍሩ ውድ ቤተሰቦቻችን፣ ሰዎቻችን። በእርግጥ ያስጨንቃል፣ አያስጨንቅም እያልኳቸው አይደለም። ነገር ግን ቢያንስ ዛሬ ሃይሜን ቲክቶክ ላይ የተናታል። ከሙቤጋ ሜቢ ጉዞ ላይ ሆነው ደክሟቸው ሊሆን ይችላል። እንግዲህ ያው ቪዲዮ ካሜራማኑ ደግሞ ነፍሴም ቦታጅራ ናቸው መሰለኝ። ነፍሴ አልተመለሱም ቻለው ቪዲዮ ኦረዲ ቪዲዮ ወይ የቆየም ሊሆን ይችላል አዲስም ሊሆን ይችላል። የምናቀው ነገር የምናቀው መረጃ ስለሌለ ለምን ቀሩ? ለምን ጠፉ? ለምን ጠፉ? ምን አስበው ነው? ቲክቶክ ላይ በጣም መነጋገር ያደርጋችሁታል። እና ውድ ቤት ሰዎች አትጨናነቁ። አዲስ ነገር አይፈጠርም። የነበረ ነገር ነው የሚፈጠረው። በእርግጥ ፋሲል ጋር ያለው ነገር ትንሽ ያው ድጋሚ የሚገናኙበት ኬዝ አለ፣ ያላለቀ ኬዝ አለ ከሀይሚ ጋ። ከብሩክ ጋ እንኳን አልቋል፣ ያለቀ ጉዳይ ነው። ከሀይሚ ጋ ግን የሚያገናኘው ነገር አለ ብዬ ያስባለሁ፣ ፋሲል ማለት ነው። እና ወድ ቤተሰቦች፣ እናንተ ብቻ በተረጋጋ መልኩ መጠበቅ ነው ያለባችሁ፣ አንድነታችሁን። በጣም ደግሞ የጨረቃ ፋሚሊና ግሪስ ፎቶ መዘቅዘቅ ጀምራችኋል ገና ገና ገና ካሁኑ። ኧረ ተው ተው እንዴ የግሪስ ፋሚሊ እኮ ነፍሰ ጡር ናት። ነፍሰ ጡር እንዴ! እንዴት ይዘቀዘቃል? ቆይ እናንተ አታስቡት እንዴ? አታስቡም? ትንሽ ነፍሰ ጡር አይዘቀዘቅም። ቅመሟም ታዳጊ ልጅ ናት። ለምንድነው የምዘቀዝቋት? አሁን ደግሞ ወደ ብሩክ ዞራቸዋል እንዴ? ምን ያርጋችሁ? ቆይ እናንተ አትቅኑ እስኪ። በስ ሰው ሰርቶ ሲቀየር እንዴት ለምንድነው የምትቀኑት እንደምትቀኑት። ቆይ ግን ለምን እንደሱ መስራት ለምን እንደሱ ሰርታችሁ አትለወጡ? እውነት ረብስ በዚህ ልክ የወገብ ቅማል መሆን ይደብራል። የምሬ ነው ፎቶ የምዘቀዝቁ ሰዎች ምን አርግ እንደሆነ እኔ አይገባኝም። ሀይሜንም ብሩኬንም ግሬስ ፋሚሊንም ለምንድን ነው ባይዘ የጨረቃ ፋሚሊዎች ከግሬስ ፋሚሊ ጋር በምንም አይነት ነገር እንዳትነጋገሩ፣ መጥፎ ነገር እንዳትነጋግሩ። ግሬስ ፋሚሊ እና የጨረቃ ፋሚሊ አንድ መሆናቸው ማወቅ አለባቸው። ከበተለይ ከቅርብ ጊዜ በኋላ ሁሉ ነገር ተቀይሯል እና ራሳችሁን ማለት ግሪስን ከነካቸው የጨረቃ ፋሚሊ ይነካል። የጨረቃ ፋሚሊ ከተነካ ግሪስ እንደሚነካ ይሄ ማወቅ አለባችሁ። እርምጃችሁን እያያችሁ መጓዝ አለባችሁ። ዛሬ በጣም ብዙ ቦታ ሀይሚንም ብሩኬንም ሲዘቀዘቁ አይቻለሁ። እያልጠበቁ ሰሆነ ሲዘቀዘቅ የነበረው ግን ምን አረጓቸው? በጣም የሚያሳዝነው ትናንትና ከእናትየዋ ጋር የተነሱት ፎቶ እራሱ ሳይቀር ነው እየዘቀዘቃቸው። እኔ እኮ አንዳንዴ ሚዲያ ላይ ባይወጣስ የምለው ነገር ለዚህ ነው። በጣም ነው የሚያስጠላው። ቆይ ምን አረጉ? ምንም እነዚህ ልጆች ሰርተው በበሉ ማንም ሰው ነው ቲክቶክ ላይ ቁጭ ብሎ ጊፍት ባ ምናምን የሚለምነው፣ በቡቡዪና በሀይሚ ያልተለመደ እነሱ፣ ደግሞ ቤተሰቦቻቸው ኑልን ብለዋቸው ነው በሳምንት አንዴ አርብ አርብ እየመጣን ፋታ እንላለን ብለው ቃል ስለገቡ ነው። በቃላቸው መሰረት መጥተው መቆየት ያለባቸውን ጊዜ ቆይተው ከዛ በኋላ ላይፍ ይወጣሉ። ከቤተሰቦቻቸው ጋር ያለውን ነገር ሊያወሩና ሊጫወቱ ነው። ምንም አዲስ ነገር የለም። በዛ መሀል ጌም ይጀምራሉ። ጌም መሀል ያው ይጫወታሉ እንደ ማንኛውም ሰው እንጂ አሁን ሀይ የሚናምሩ ጌጋ ፎቶ የሚያዘቀዝቅ ነገር ምን አለ? እነሱ ሰው ሰው ጥጋ አይደርሱ የሰው መብት አይነኩ እና በጣም ያሳፍራል፣ እውነት ለመናገር ማለት ነው። ሶ ግሪስ ፋሚሊ ደግሞ እንግዲህ ዛሬ እንደምታዩት እንግዲህ ሩታ ነፍሰ ጡር ናት። ያው ሳይታሰብ ነው ነፍሰ ጡር የሆነችው። አሁን ላይ ያልተፈልግም ይሄ እርግዝና፣ አባቱም ተናግረዋል፣ እናቱም ተናግረዋል። አብርሽዬ እንግዲህ እናቱ እንዴት እንደምታሞግሰው ሰምታችኋል። በህብረሽ ጊዜ ችግር ሁሉ ተቀርፎልኝ ከችግር የወጣሁበት ልጄ ነው ብዙ ነገር ያሳለፍኩበት ልጄ ነው ስትል ሰምታችኋል። እናቱ እንግዲህ ችግርን ያልቀመሰ ቤተሰብ የለም። የተወሰን ነው ያው አይተነዋል። ባና ቅመዛ ቦታው ላይ ቤተሰቦቻችን ያወሩናል ካለፈ በኋላ ማለት ነው። ችግር ብዙ ነገር ያሳልፋልና እነዚህ ልጆች በምን አይነት ፈተና ውስጥ ወልዳ እዚህ ደረጃ እንዳደረሰቻቸው ያው ጋሽዬም ማሚዬም ሲያወሩ ሰምታችኋል ማለት ነው ቤተሰቦች። እና ዛሬ ላይ ደግሞ ሩታ፣ አንቺ አሁን እሱ የድሮ ታሪኩን ዛሬ ላይ ወታ ፈቅረዋለሁ ብላ ብትል፣ የፈለገ ነገር ብታወራ አንቺን ሞራልሽን ለመጉዳት ነው እንጂ አንቺን እየጠቀመችሽ ወይም ደግሞ ትዳርሽን እየጠቀመችሽ እንዳይመስልሽ። እሱ ቤተሰብ ጋር ስለሄደ ቦታ ጅራ ስለሄደ ምንም የሚለወጥ ነገር የለም። አስፈቅዶሽ ነግሮሽ ለሁለት ሳምንት ቤተሰብ ጋር ቆያለሁ ብሎች ነው ሄደው። በዛ መካከል ይሄንን ቅስፈት አንቺ ስታይ አምነሽው በፍቅር ሸኝተሽው ቤተሰቦቹ ጋር ሄዱ። እንደገና አንቺ ይሄን ሶሻል ሚዲያ ላይ ይሄን ነገር አይቻለሁ እና አሁን መምጣት አለብ ብለሽ እንዴት ከቤተሰቦቹ መሀል ታስመጫዋለሽ? በጣም ሼም ነው፣ ይደብራል። እሱ ደግሞ ያው እንደ ማንኛውም ሰው ያው ነፍሰ ጡር ስለሆንሽ ችግርሽን ስትነግሪው ሌላ ስግር እንደሆነ አውቆ ነው የመጣው። ምክንያቱም ያስታውቀኛል ታያለሽ፣ ብዙ ነገር ታያለሽ። ይሄ የነፍሰ ጥሮች ስታይል ነው ይሄ ምንም አዲስ ነገር የለውም። ካጠገብሽ ርቁብሽ ስለ ራከበኝ ነው ና ያልኩ ብቴው ምንም ማት አይደለም። እሱ እንደዛ መስሎት ነው የመጣው። እንግዲህ ማለት ስህተት ነው የሰራሽው። መኪና የሚነዳ ሰውን ከሩቅ ቦታ በእንደዚህ አይነት ኬዝ እባክህን ድረስልኝ አይባልም። ሶሻል ሚዲያ ላይ ያለውን ነገር ከዚህ በፊት ነግሮሻል፣ አስረድቶሻል። ይሄ ልጅ ከዛ ይሄ የድሮ ላይፉ ነው። አንቺ አንቺ ሳታውቂው የነበረ ላይፍ ነው። ዛሬ ላይ በአንቺ ስለሚቀኑብሽ ብቻ በትዳርሽ ስለቀኑብሽ ሊያለያዩሽ እነሱ አፈቅረው ነበር ቃል ገብቶልኝ ነበር ብለው የራሳቸውን ቪዲዮ ይሰራሉ። የእነሱ ህይወት ግን አልፏል። ያ ህይወት በነገረሽ ልክ አንቺ ባልሽ ነው እንጂ ማመን ያለብሽ ሶሻል ሚዲያ ላይ የሚወራውን አይደለም ማመን ያለብሽ። እውነታው ባልሽ ጋር ምን አለ፣ ያንን ነው ለመወቅ መሞከር መጣር ያለብሽ እንጂ አሁን ከዚህ በኋላ ቀለበት አድርገሻል፣ ኦልሬዲ ሶስት ጦር እርጉዝ ነሽ። ምንም የምታመጩ ነገር የለም። እንደነመሹ አልቅሰሽ ምናምን ከማንም ጋር ተፈራቅጠሽ ቪዲዮ ልትሰሪ እንዳይሆንና እንዳልስቅ። በአሁኑ እንኳ ማለት ነው የምሬን፣ እውነት ይደብራል። ሩታ፣ ወደ ራስሽ ተመለሽ። ባልሽን ለማመን ሞክሪ። ያሉ ስተቶች ካሉ ጠይቂው፣ በግልጽ አናግሪው፣ በጠረጴዛ ዙሪያ ለምን ሁልጊዜ ሚስጥራችሁን ካሜራ ላይ ላይቭ ላይ ይዛችሁ መውጣት አይጠበቅባችሁም። ምክንያቱም ገና እንግዲህ ገና ገና ገና ገና እንግዲህ ሶስት ወሮች ነው እንግዲህ። እንግዲህ በዚህ ሶስት ወር ውስጥ ብዙ ነገር እያወራችሁ ነው እየተነጋገራችሁ ነው። አላቅም እንግዲህ እንደ በፊቱ ድራማ ትጀምራላችሁ ብዬ ነው አላስብም። አላቅም እንግዲህ የሚሆነውን ነገር ኤኒዌይስ፣ ያለውን ነገር ተኬር እያደረግሽ የስራ ሽንብ ሰሪ የተሻለ ነው ብዬ አስባለሁ። እንደገና ደግሞ ገና ማለት ይሄ ማለት ልጅ መሆኑ ታወቀ እንጂ በንትን ያው በዘበኑ መመርመሪያ ገና እን ደም ላይ ነው ያለሽው። በዚህ ልክ እንደዚህ መሆን አይጠበቅብሽም። ምክንያት ሁሉን ነገር ለፈጣሪ ነው የሚሰጠው። በዚህ ሰዓት ራሱ ነኝ እርጉዝ ነኝ ምናምን ተብሎ ራሱ አይወራም በዚህ ሰዓት ማለት ነው አይ ምን ይታወቃል። አንዳንድ እኮ ነገራቶች እኛ እንዳሰብናቸው ሳይሆን ፈጣሪ እንደፈቀደው ነው የሚሆነው። በዚህ ሰዓትም ድብቅ ድብቅ ነው የሚባለው። ስለዚህ የባለሽን ሐቅ ለመወጣት መሞከር መቻል አለብሽ። ጥፋተኝነት ስሜት እንኳን ቢሰማው ከቤተሰቦቹ መሀል እንደዚህ አርገሽ ሳይሆን መጥራት ያለብሽ በቃ በተረጋጋ መልኩ። መኪና እንደሚነዳ ታውቂያለሽ፣ ከሩቅ መንገድ እንደሚመጣ ታውቂያለሽ። በዛ መካከል የሆነ ነገር ቢሆንብሽ አንቺም ትጸጸቻለሽ እሱም ካሰበበት ሳይደርስ ሁለታችሁም የዘላለም ጸጸታችሁን ይዛችሁ ትቀመጣላችሁ። ስለዚህ ሩታ ለአንቺ ምንም የሚመከር ነገር የለም። አንቺ አስተዋይ ሴት ነሽ፣ እናቅሻለን ግን ደግሞ በዙሪያሽ እንደዚህ አይነት ነገር እንደዚህ አይነት አደጋ ሲመጣብሽ ትዳርሽን ጥለሽ ለመሄድ ሳይሆን ትዳርሽን አጠንክረሽ ትልቅ ደረጃ ለማድረስ ከባልሽ ጋር ጠንካራ ሆነሽ መታየት ነው ያለብሽ በዚህ ልክ ደግሞ እሱን የምታስጨንቂው የምታስጠብቢ ከሆነ ወንድ ልጅ በትዳሩ ላይ ጭቅጭቅ አይፈልግም። እግዚአብሔርን ወንድ ልጅ ስራ ውሎ ሲመጣ ማታ ሚስቱ ሲጨቃጨቀው ምናምን ከሆነ ማታ ላይ ወደ ቤቱ ሊሄድ ያሰበበትም ወደ መጠጥ ቤት ከጓደኞቹ ጋር ሄዶ ቢያመሽ ምናምን ይሄን ይመርጣል። እዚህ ጋር ማን ነው የሚጎዳው? አንቺ ራስሽን የምትጎጂው። ለምን የእሱ ልጅ ተሸክመሽ? ስለዚህ በፍቅር ለመኖር በፍቅር ትዳር ለመመስረት የባልሽን ጸባይ በመጀመሪያ ማሸነፍ መቻል አለብሽ። አብርሃም ደግሞ እንደምታየው በጣም የዋህ ወንድ ነው፣ እንደ ማንኛውም እንትን አይደለም። ማንም ሰው በሱ ሰርቶ ይለወጣል። አንደኛም እሱ ሰርታ ልትለወጥበት ፈልጋል ሊሆን ይችላል፣ ያች ሴት እንደዚ ያለችው። ስለዚህ አንቺ እውነታው ማወቅ ከፈለግሽ፣ እሷን ቀጥረሻት ማናገር ትችላለሽ። እሷን እሱን ጠይቀሽ ማመን ከከበደሽ ግን ከምንም በላይ ባልሽማመን ግዴታሽ ነው። አምነሽው ወደሽው መሰለኝ ቀለበት ያደረግሽለት። አምነሽው ወደሽው መሰለኝ አንድ ዓመት ሙሉ አብረሹ ቆይተሽ ከዛ በኋላ አሁን ላይ ነው ቀለበት ያደረጋችሁት። እንግዲህ ያን ያክል ጊዜ ስትቆዩ ብዙ ፈተናዎችን አሳልፋችኋል። እነዛም ሁሉ አልፋችሁ ተስማምታችን ነው ቀለበት ያደረጋችሁት። ስለዚህ አሁን ላይ በትዳር መሀል እንደዚህ አይነት ነገሩ አስፈላጊ ነው ብዬ አላስብም። ውድና የተከበራችሁ የግሪስ ፋሚሊ ቤተሰቦች በንግግሬ ከተቀየማችሁ በጣም ይቅርታ ጠይቃችኋለሁ። ለሩታና ለአብርሺ እንደ ሴት እንደ ሴት ማለት እንደ አባወራ እና እንደ እናት ሆናችሁ ስታይዋቸው ዛሬ ላይ የሰሩት ቪዲዮ እንዴት አያችሁት? እናንተ ብትሆኑ ማን ነው ጥፋተኛ ብላችሁ ታስባላችሁ? በእርግጥ ሩታ እርጉዝ ስለሆነች ለዛ ነው የምትነጫነጨው ልትሉ ትችላላችሁ። ግን ቢሆንም ማድረግ አልነበረባትም እና የራሳቸውን ሀሳብ፣ አስተያየት ኮመንት ስር እንድታስቀምጡልኝ እፈልጋለሁ። ወድና የተከበራችሁ ቤተሰቦች በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ ባይ።